አማኑኤል ሰለሞን ይባላል። ኬሪዮግራፈርና ዳንሰኛ ነው። አካል ጉዳተኛ መሆኑ በዚህ ሙያ ውስጥ ብዙ የፈተነው ቢሆንም በጥበቡ ዓለም ብቻ ከ17 ዓመት በላይ በኬሪዮግራፈርነት ደግሞ 7 ዓመታትን በጽናት ታግለዋል። ይሄኛው ስራ ለአንቺ ይገባሻል፣ በተለይ አርቱ ላይ ይገባሻል ተብሎ የሚመድብልሽ ዘርፍ አይደለም። አንቺ ተወልደሻል፣ አካል ጉዳተኛ ሆነሻል፣ ምግብ ከበላሽ ውሃ ከጠጣሽ በቂ ነው ለአንቺ ተብሎ ነው የሚታሰበው። ወይም ደግሞ የኔ ቢጤ መሆን አለበሽ መለመን አለበሽ። እንደዚህ ላይክ ዘንጠሽ ስራ ሰርተሽ ምናምን እሰራለሁ ብለሽ እንዴት አድርገህ አንተ እና ገና ከማሳመን ከዜሮ ነው የሚጀምረው ማለት ነው። ስለዚህ ችግሮቹ በጣም ብዙ ናቸው። እኔም ደግሞ የዛ ችግር አንዱ ውጤት ነው። ልምምድ የምንሰራበት አራተኛ ፎቅ ነው። እየወጣ ነው የምንሰራው በየጊዜው ማለት ነው። በየጊዜው አራተኛ ፎቅ እንሰራለን። አራተኛ ፎቅ ለመውጣት ሳላም ማረር ሳናም ማረር አራተኛ ፎቅ የመውጣት ፕሮሰሱን በምናደርግ ጊዜ እጃችን ይዳብራል። ሌላ ላይክ ጥንካሬ ታመጫለሽ ምናምን ለሌላውም አያቶኝ አለሽ አይደለ እንጂ በቃ አይ ስለማይመች ቁጭ ልበል። ጥሩ ምክንያት አለሽ ለመቀመጥ ላለ መስራት ማለት ነው። ግን ያን ሁላ ታግለን ሰባት ዓመት ሙሉ እኔ ላይክ ነጥበቡ ላይ 17 ዓመት ሆኖኛል እና ያን ሁላ ጊዜ ይታገልኩ እየገፋው አለሁኝ ጥላውን ድንቁ ደግሞ መስማት የተሳነው ስራ ፈጣሪ ነው በአካል ጉዳቱ ምክንያት የሚወደውን ትምህርት ማቋረጥን ጨምሮ ብዙ የመግባባት ችግሮች ፈተና ሆነውበት ግን ደግሞ ጉዞውን ሳይገታ እንቅፋቶቹን እያለፈ እዚህ ደርሷል መስማት የተሳነው ከሆንኩ በኋላ በተለይ ትምህርት ላይ ብዙ እንቅፋቶች ነበሩ እንደ ሀገራችን በተለይም ደግሞ አስተርጓሚ ማግኘት በጣም ከባድ ነው ሌላው ፈተና ህዝቡ መስማት ስለተሳናቸው ሰዎች ያለው አመለካከትና ግንዛቤ የተሳሳተ መሆኑ ነው። የምልክት ቋንቋም ሀገራችን ውስጥ አላደገም። ስለዚህ አንድ መስማት የተሳነው ሰው የመግባባት ችግር ይገጥመዋል። መስማት ከተሳነኝ በኋላ ትምህርት መማር ስላልቻልኩ አቋርጬ የቀን ስራ መስራት ጀመርኩኝ። በቀን ስራው ያገኘሁትን ብር በማጠራቀም የንግድ ስራ ቀየርኩኝ። የተለያዩ የቁም እንስሳትን ማለትም በግ፣ በሬ በመሸጥ ስራ ጀመርኩኝ። ይህንን ስራ አሳድጌ በአሁኑ ሰዓት የቡና ፋብሪካ ውስጥ ወደ ውጭ የሚላኩ የቡና ማደበሪያዎች ላይ ጽሁፍ የማተም ስራ እየሰራው ነው። በዚህ ስራዬ ደግሞ አምስት ሴቶችን ቀጥሬ እያሰራው ነው። እነዚህ ሁለት አካል ጉዳተኞች ከህይወታቸውና ካሳለፉት ውጣ ውረድ ብዙ የሚሰጡት ያላቸው ብዙዎቹን የሚያበረታ ታሪክ ባለቤት ናቸው። ይህን ታሪካቸውን ታዲያ መቀመጫውን ኦስትሪያ ቬና ያደረገ ላይት ፎር ዘ ወርልድ የተባለ አካል ጉዳተኞችን የማበርታት አላማ ያለው ግብረሰናይ ድርጅት ባዘጋጀው አለም አቀፍ የታሪክ ነገራ ውድድር ላይ በማቅረብ ኢትዮጵያን ወክለውበታል። ይህ የስቶሪ ቴሊንግ ውድድሩ ላይት ፎር ዘ ወርልድ ከማስተር ካርድ ፋውንዴሽን ጋር በመሆን ነው አንድ ላይ የተዘጋጀው። ዊካን ወርክ ነው የሚባለው ዊካን ወርክ ፕሮጀክት እና እንዳልኩሽ ቅድም ታሪኮችን መናገር በጥበባዊ በሆነ መንገድ መናገር ነው። አንድ አመት አካባቢ ፈሽቷል። ውድድሩ ወደ ሰባት አፍሪካ ሀገሮች ናቸው ውድድሩ ያደረጉት። ወደ 271 አካባቢ ተወዳዳሪዎች ነበሩ ውድድሩ እንትናቸውን ያስገቡ ስራቸውን ያስገቡ እና ብዙ አለም አቀፍ እውቅና ያላቸው ሰዎች እንትን ዳኝን በዳኝነቱ ተሳትፎበታል። ብዙ ጊዜ ነው የፈጀው። በጣም ረጅም ሂደት ነበረው። እንዳልኩሽ ነው አንድ አመት አካባቢ አልፎታል እና ረስቼው እያለ ነው ኮንግራቹሌሽን የሚል እንትን የገባው። በዚህ ውድድር አማኑኤልም ሆነ ጥላውን ሕይወታችንን ይገልጻል ብለው ባቀረቧቸው ስራዎች ከአፍሪካ 16 አሸናፊዎች ውስጥ መካተት የቻሉ ሲሆን ያሳለፉትን የሕይወት ውጣውረድ በፎቶ እንዲሁም ደግሞ በኪሮግራፊ በቪዲዮ አቅርበውበታል። ታሪክን መናገር ነው፣ የስቶሪቴሊንግ ነው እና ከልጅነት ጀምሮ ያለውን ውጣ ውረዱን የችግሩንም የጥሩ ነገሩንም አጠቃላይ መግለጽ ነው እና የተለያዩ ውድድሮች ነበሩ። በስዕል ነበር፣ በጽሁፍ ነበር፣ በትረካ መልክ በስዕል በተወራርእም ደግሞ በሞከርኩት በዳንስም እና አጠቃላይ ያለውን ታሪክ ጥበባዊ በሆነ መንገድ መግለጽ ነው ሀሳቡ የነበረው። እኔ ደግሞ በምሰራው በሙያዬ በዳንስ ቅንብር አድርጌ ታሪኬን ለመግለጽ ሞክር ያለው ቀረብኩትን አንደኛ ፎቶ ነበረ። ያ ፎቶ በሬ ስነግድ ያለሁበት ነው። ሶስተኛው ደግሞ የቡና ፋብሪካ ውስጥ ማሽን ላይ እየሰራው ያለሁበትን ነው። አራተኛ ያተምኳቸውን ስራዎች በፎቶ ነው ያቀረብኩት። መውደቅ መነሳት፣ መውደቅ መነሳት፣ ድግግሞሽ ያለባቸው እዛው ተስፋ ቆርጦ አለመቅረትን በተደጋጋሚ ጊዜ ትነሻለሽ፣ በተደጋጋሚ ጊዜ ትወድቅ ያለሽ፣ መውደቅ መነሳት፣ መውደቅ። ይሄ የዚህን ድግግሞሽነት ነገር ነው ያነሳሁት። መጨረሻ ላይ ግን ይሄ አሁን የደረስኩበት ውጤት ላይ የሚያሳይ ወይም አሁን ያለሁበት ውጤታማነትን የሚያሳይ ነገር ላይ የደረስኩበትን አቺቭመንቱን አሳይችበታለ። ስድስት አካባቢ የምንሆን አሸናፊ ሰዎች አለ። ከኢትዮጵያ ሁለት ነን ያለ ነው። ከዛ ውስጥ ሶስት ደግሞ በተለየ ዘርፍ ተወዳደሩ በሚል በዛ ዘርፍ ሶስተኛ ነው የወጣሁት። ከአፍሪካ ከኢትዮጵያ ደግሞ አንደኛ ነው የወጣሁት። በአርት ዘርፍ ደግሞ ሁለተኛ ነው የወጣሁት። በአርት ላይ ብቻ ዘርፍ ያደረገ በአለም አቀፍ ሁለተኛ ነው የወጣሁት ማለት ነው። ደረጃው ላይ ከአፍሪካ 27 አካል ጉዳተኞች ውስጥ 16 ውስጥ መግባት ይችላል ብቸኛ መስማት ይሳ ነው ደሞ እኔ ነኝ። ይህን ውድድር ማሸነፋቸው ለእነዚህ ወጣቶች ከሚሰጣቸው የገንዘብ ሽልማት በላይ አካል ጉዳተኝነት ላይ ድምፅ መሆን እንዲችሉ መድረክ የሚያመቻችና የአካል ጉዳተኞችን ችግር ለመፍታት እድሉን የሚሰጣቸው እንደሆነ አጫውተውናል። በጣም በጣም ደስ ብሎኛል። የተደሰትኩበት ምክንያት ደግሞ አሁን ባለው ሁኔታ አምባሳደርም የመሆን እድል እንዳለኝ ሰምቻለሁ። ይህ ደግሞ ትልቅ ደስታ ፈጥሮልኛል። ወይ በጣም ደስ ብሎኛል። ማለት የ17 ዓመት ልፋትሽ እንደዚህ እንት ስራችን፣ የኛ አብዛኛው አለም አቀፍ አይደለም እውነት ለመናገር እና እድሎችም አይመቻችሁም። እንደዚህ የሽልማት ዘርፍ ሲባል እንደዚህ አይነት ነገር ሲመጡ ኢትዮጵያ ውስጥ ራሱ የአካል ጉዳተኞችን አካታች አይደለም እና የመጀመሪያ ነው ስሳተፍ ውድድር ላይ በሕይወቴ እና ይህን ነገር ትስል የሆነ ጊዜ ላይ የሚከፍለው ነገር አለ ለካ ማለት ነው። ዝም ብሎ በቃ መጓዝ መጓዝ ነው እና በጣም ነበር ደስ ያለኝ። በጣም ነው የተደሰትኩት። ኢትዮጵያ ውስጥ አካል ጉዳተኞችን በማበርታት ችግራቸውንም በመፍታት የሚፈልጉትን የሚወዱትን ነገር እንዲሰሩ ማበርታት ያስፈልጋል ሲሉ አሸናፊዎቹ መልእክታቸውን አስተላልፈዋል። ሶስት ወር ያም የዊካን ወርክ ፕሮጀክት የሶስት ወር አምባሳደርነትን እድል ሰጥቶናል። በዚህ አምባሳደርነት ወቅት ላይ ደግሞ በዚህ ሶስት ወር ውስጥ በተለይ አካል ጉዳተኛ ወጣቶችን በተለያዩ መንገድ በተለይ በኢኮኖሚ ኢምፓወር ለማድረግና ተጽዕኖ ፈጣሪ ሆኜ የተለያዩ ስራዎችን ለመስራት ድል ሰጥቶኛል። በደንብ እንድሰራ ማለት ነው። አካል ጉዳተኞች መስራት ይችላሉ፣ ግን የተለያዩ የአመለካከት ችግሮች አሉ። እኔን ምሳሌ በማድረግ ለአካል ጉዳተኞች የስራ እድል ቢመቻች ማንኛውም አካል ጉዳተኛ ስራ የመስራት አቅም አለ።